ክረምት መግባቱን ተከትሎ የመጠለያ ችግር እንደገጠማቸው በጦርነት ምክንያት ቤት ንብረታቸው የወደመባቸው የመቄት ወረዳ ነዋሪዎች ተናገሩ። በጦርነቱ የተጎዳውን ማህበረሰብ መልሶ ለማቋቋም መንግሥት እያደረገ ያለው ድጋፍ አነስተኛ መሆኑን የጠቀሰው የወረዳው አስተዳደር ረጂ ድርጅቶች ድጋፍ እንዲያደርጉ ጥሪ አቅርበዋል። መረጃውን የመቄት ወረዳ የመንግስት ኮሚኒኬሽን አድርሶናል። ሳላዲን ሰይድ ያቀርበዋል። በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ጦርነት መኖሪያ ቤታቸው በከባድ መሳሪያ በመመታቱም የስድስት ልጆቿን አባት በሞት እንዳጣች በሰሜን ወሎ ዞን መቄት ወረዳም የ032 አርቢት ቀበሌ ነዋሪዋ ወይዘሮ የንጉስ ምስጋና ትናገራለች። የቤቱ የኢኮኖሚ ምንጭ የሆነው የትዳር አጋሯ ማጣቷ ደግሞ ስድስት ልጆቿን የማሳደግ ኃላፊነት ሙሉ በሙሉ ከእሷ ትከሻ ላይ እንዲወድቅ አድርጎታል። ከጦርነቱ የተነሳ እንስሳቶቹ ንቦቹ ስድስት ቀፎ ወድሞብኛል። ባለቤቴ ሙቶብኛል። ምንም ምን ባለ አቅም ወጋለው። ዘመድ ያው የሚደግፍ ይደግፈኛል። ያለችኝን እየተንቀሳቀሱ ያሉኝ ህጻናቶች ለማሳደግ እጥራለው፣ ለእለት ጉረሯቸው እሸፍናለው። በጦርነት ወቅት ሙሉ በሙሉ የፈረሰውን መኖሪያ ቤት ለመጠገን አቅማቸው የማይፈቅድ በመሆኑ በተለይም በክረምት ወቅት የመጠለያ ችግር እንደገጠማቸው የተናገሩት ደግሞ አርሶ አደር ይልማ ደረሰ ናቸው። ንብረት ምን የለ በአሁኑ ጊዜ ኢኮኖሚ በጠበበበት ጊዜ ራሱ አሁን በዘንድሮ ቀን ማዳበሪያ ራሱ ገና አሁን ዝም ብለን ነው ያለን። እንግዲህ ገና መንግስት ያመጣል ነው የሚባለው። እንግዲህ አይነን እያየን ያለ ነው እና ምን እናደርግ፣ አቅማችን በላይ ነው። በቃ እንዴት ብለን እንግዲህ ቤተሰብ ልጅ ተይዞ እንዴት እንደሆነ እያያችሁት ነው። ከጊዜ ወደ ጊዜ እየተባባሰ የመጣው የኑሮ ውድነት ችግሩን በእንቅርት ላይ ጆሮ ደግፍ አድርጎብናል ሲሉም አስተያየት ሰጪዎቹ ይናገራሉ። የገበያ ውድነት በጣም ኑሮብናል። ማዳበሪያ የለም። ገበያ ተወዷል። እንኳን ሴት ልጅ እንኳን የሴት አሳራሽ የወንድም አልዘለቅ ነው። በቃ ሁሉም ጠሮ ጠሮብናል። በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ጦርነት ወረዳው ለአምስት ወር ያህል የጦርነት ቀጠና ሆኖ በመቆየቱም በነዋሪዎች ላይ ከፍተኛ የሆነ ሰብአዊ፣ ስነ ልቦናዊና ኢኮኖሚያዊ ጉዳት መድረሱን የወረዳው ዋና አስተዳዳሪ አቶ አሰፋ ይልማ ይናገራሉ። እንደ ዋና አስተዳዳሪው ገለጻ በጦርነት ምክንያት 47 ቢሊዮን ብር የሚገመት የመንግስት እና የህዝብ ሀብት ወድሟል። ህዝቡ ከደረሰበት ጉዳት ጋር ሲነጻጸር እየተደረገ ያለው ድጋፍ አነስተኛ ነው የሚሉት አቶ አሰፋ ከሰሞኑ ከአማራ ክልል መልሶ ማቋቋም ፈንድ ጽህፈት ቤት ባገኘ ነው የቆርቆሮና ሚስማር ድጋፍ የከፋ ጉዳት ለደረሰባቸው ነዋሪዎች ድጋፍ አድርገናል ብለዋል። ከ468 በላይ ሰዎች ሙተዋል። ከ357 በላይ የሚሆኑ ደግሞ አካል ጉዳተኛ ሆነዋል። ከ6245 ቤት በላይ ደግሞ ቤቶች ወድመዋል። ሙሉ በሙሉ የወደሙ ከ13 ሺ በላይ ደግሞ በቃ መካከለኛና ዝቅተኛ ጉዳት የደረሰባቸው መጠለያ እንግዲህ በግለሰብ ደረጃ የወደሙ ይህ እንዳለ ሆኖ የመንግስት ተቋሞች ተዘርፈዋል፣ ተቃጥለዋል። የአርሶ አደር ሰብል፣ እንስሳት፣ ሌሎችም ውድመት እንዳለ እዚህ በፊት መተረጋጋሚ እያሳውቅ ያለበት ሁኔታ አለ። ይህ እንዳለ ሆኖ በጥቅል ሲደመር የመንግስትን፣ የግልን ህብረተሰብ መገልገያ ተቋሞችን ጭምር ሲወሰድ ከአራት ነጥብ ሰባት ቢሊየን ብር በላይ የሚገመት ውድመት ተከሰተበት ወረዳ ነው። የመልሶ መቋቋምና ግንባታ ስትሪንግ ኮሚቴ አስተዳዳሪ የሚመራው አስራ ሶስት ተቋም ኃላፊዎችን አባል ያደረገው ኮሚቴ አቋቁመናል። ይህ ኮሚቴ ስራው ምንድ ነው? ተጎጅን በደረጃ ለይቶ ካሉ ፓርትነሮች ቨርቲካልም ካለው የመንግስት መዋቅር ጋርና ሌሎች የአካባቢቱ ጭምራት እያፈላለግ ነው የምንገኘው። በህብረተሰቡ ላይ የደረሰው ጉዳት አሳሳቢ ነው የሚሉት ዋና አስተዳዳሪው በመንግስት በኩል እየተደረገ ያለው ድጋፍ በቂ ባለመሆኑ ረጂ ድርጅቶች ለተቸገረው ህዝብ ሊደርሱለት ይገባል ሲሉም መልእክታቸውን አስተላልፈዋል።